የማርክን ጉድ ተመልከቱ እንግዲህ፣ ምን እያደረገ እንደሚገኝ ቸላችሁ ማናችሁ። ምን ይበቃ ያልገባችሁ ነገር ይሄ እውነት ነው። ቤዛል ማንም ሰው እኔ እንጃ አልተረዳትም ነበር። እኔ በሰራሁት ቪዲዮ ተናግሬ ነበረ፣ እች ልጅ እንዲህ ያለቀሰችበት እንዲህ ሆነችበት የራሷ ምክንያት አላት። እውነት አላት፣ ችግሯ አለመናገሯ ነው ብዬ ነበር። ማርክ እንግዲህ፣ ይህንን ሁሉ ነገር ሆኖበት ይህንን ሁሉ ነገር አድርጎ እውነታውን እውነት እውነቷን ነው በቃ፣ እውነታውን እሱ ነው ይሄ ነው ብሎ መናገር የነበረበት እሱ ነው ያለችው። ከእሱ አንደበት መውጣት አለበት ያለችው። በጣም በትክክል ነን ጓደኛው፣ እንደምታዩት ዓይኑ እስኪ ቀላ ዓይኑ በርበሬ እስኪ መስል ነው ያለቀሰው በማርክ ምክንያት ማለት ነው። ምክንያቱም ጓደኛዬን አምነዋለሁ፣ አውቀዋለሁ እንደዚህ አይነት ነገር በጭራሽ ሊያደርግ አይችልም ብሎ ሲከራከርለት የቆየ ከመጀመሪያው እስከ መጨረሻው ድረስ ማለት ነው። ነገር ግን ይህንን ቪዲዮ ሲያይ በሚያሳዝን ሁኔታ ልቡ ተሰብሯል። ከቤዛ በላይ ያፈረ የተሸማቀቀ ያለቀሰ የደነገጠ ከማርክ በላይ ድርጊቱን እሱ ያደረገ እስኪመስል ድረስ በጣም በሚያሳዝን ሁኔታ በዚህ መልኩ እንግዲህ የቤዛና የማርክ ጉዳይ ምን እንዳጨቃጨቃቸው ምን እንዳጣላቸው ቤዛ እንዲጨክና እስከ መናገር እስከ ማልቀስ ያደረሳትን ነገር በይፋ ወጥቷል ማለት ነው። ስለዚህ ቪዲዮ እንግዲህ እንግዲህ እንደምታዩት እጁ ላይ ፊቱ ላይ ያለው የእጅ የሴት እጅ ነው። እኔ እውነት ለመናገር ማርክ ምንም ነገር አያደርግም ብዬ መቶ ፐርሰንት አምኛው ስከራከር ነበር። ግን ደግሞ የሆነ ሰው ሊያጣላቸው የሆነ ነገር አድርጓልም አልኩኝ። እንደዛ ቢሆን ደግሞ እኔ ጅል አይደለሁም፣ ሕፃን አይደለሁም። እኔ ሰው አሉሽ አሉሽ ወሬ ነግሮኝ ማርክም በዚህ ልክ ልጠላው ልናደድበት ልበሳጭ አልችልም። በቃ ያየሁትን አይቼ ነው፣ ማስረጃ ስላለኝ ነው ብላ ነበር። ዛሬ ግን በቃ እውነታዊ ይውጣ። በእርግጥ ብዙዎቻችሁ ቤዛም ሲሰድቧት ነበረ። ከፈለግ ሽጂ ሜድ ስለፈለግሽ ነው እንደዚህ የምታሰቃዩ ምናምን እያላችኋት ነበራችሁ። ና እንግዲህ የሰው ልጅ ሰው ነው፣ ይሳሳታል። ፍጹም ሰው የለም። ግን ማርክ በዚህ ልክ ተሳስቶ ወርዶ አየዋለሁ ብዬ እውነት ለመናገር አንድም ቀን ጠብቄም አላውቅም። ይህንን ቪዲዮ ሳየው በእውነት ነው ምላችሁ፣ በጣም ነው የደነገጥኩትኝ ማለት ነው። ና ይሄ ቪዲዮ እንዴት ሊቀረጽ ቻለ? እንዴትስ እንዴትስ ለ ቤዛ ሊደርሳቸው አለ የሚለውን ሀሳብ በደንብ እናወራበታለን። ጓደኛው ግን ሁለታቸውን ለማስማማት እውነታውን ለማውጣት የሄደበት እርቀት በጣም መመስገን አለበት ብዬ ነው የማስበው። ና እንግዲህ ይሄ ቪዲዮ አንድ ልጅ ናት ከሆነ ክፍል ቆይታ የሆነ ክፍል ከፍታ ገብታ ከዛ ማርኬተኛበት ላይ እንዲህ እያገላባበጠችው ምናምን ፊቱን እየነካካች ነው ቪዲዮ እየቀረጸችው ራቁቱን እንደምታዩት ማለት ነው ና ማርክ ስለዚህ ቪዲዮ አስረዳ ሲባል ደግሞ የራሱን ነገር ተናግሯል። ምንም የማውቀው ነገር የለም ብሎ ሰዎችን ነው ሊጠይቅ ወይም ደግሞ እንትናናት ጥፋተኛ እንትናናት እንትናናት ብሎ ሊናገር የቻለው ማለት ነው። እና ሲጀመርም እሱ ቪዲዮ መቀረጹን ብቻ ነው የሚያውቀው። በዛ ሰዓት ምን ያድርግ? ከማንጋር ይደር፣ ከማንጋር ይሁን ማን ይሁን ምን ይሁን፣ ምንም የሚያውቀው ነገር የለም። ሶሻል ሚዲያ ላይ ስትሆኑ ፍቅረኛ ያላችሁ ሰዎች በተለይ ወጣቱ ወንዶች ማለት ነው። በጣም የሚገርመኝ ነገር እኔ እንጃ፣ በእንደዚህ አይነት ነገር ኤክስኪውዝ አለ ብዬ አላስብም። አንድ ወንድ ልጅ ፍቅረኛ ካለው የሚወዳት ልጅ ካለች፣ የምትወደው ልጅ ካለች፣ ለምንድን ነው መጠጥ የሚጠጣው? ከሌላ ሴት ጋር አብሮ የሚያመሽበት ምክንያት ምንድን ነው? አስቡት እንግዲህ ቤዛን አዲስ አበባ ቁጭ አድርጎ እሱ ቡታጀራ ነው ይህንን ነገር እያደረገ የሚገኘው ማለት ነው። በሚያሳዝኑ አሁንም እሱን ልተቸው ልወቅሰው አይደለም ግን ይሄ ነገር በጣም የሚያስጠላ ነገር ነው። ከልጅቷ ጋር ምንም ነገር ሲያደርግ አላየ ነው አልሰማ ነው። ብቻ እሷ ነች ቪዲዮውን ቀርጻ የላከችው፣ ታዋቂ ሰው ነው። እሷንና እሱን ለማለየት የምትፈልግ ሴት ናት። ኦልሬዲ ቪዲዮውን ቀርጻ ፖስት አደረገችው ወይም ደግሞ ለቤዛ ደረሳት ተላከላት ማለት ነው። ግን እኔ አሁን ልናገር የምችለው ነገር ስለዚህ ቪዲዮ ያደረገው ነገር ስለሌለ ተወቃሽ ነው ብዬም አላስብም። ቤዛ ትክክለኛ ጥያቄ ነው የጠየቀችው ትክክለኛ ነገር ነው ያደረገችው። ትክክለኛ ውሳኔ ነው የወሰነችው። ለምን እንደዚህ አደረግ እውነታውን ንገረኝ ብላ ስትከራከርም የነበረው ትክክል ነው። ምንም አይነት ውሸትም፣ ምንም አይነት መጥፎ ነገርም አላደረገችም። ምንም አይነት ስህተትም አልሰራችም ማለት ነው። እና ምን ልላችሁ ፈልጌ ነው? ይሄ ቪዲዮ እንደ እኔ ባየሁት እይታ ምንም ሲያደርግ አይደለም የታየው፣ ግን ማርክ ሲያስረዳ ሰክሬ ነበረ ራሴን አላቅም ነበር በዛ ሰዓት፣ ምን ይሁን ምን ይሁን ብላልና እንደዛ እያገላበጠችው የነካካቸው ራሱ ምንም የሚያስታውሰው ታሪክ የለም። እና ይሄ ልጅ አሁን ቤዛ እንዴት ብላ ነው ይቅርታ ማድረግ ያለባት? በእርግጥ ለፍቅር ሲባል ብዙ ዋጋ ይከፈላል፣ ብዙ መስዋዕትነት ይከፈላል ለአንድ ፍቅረኛ፣ ለምትወዱት ሰው። ግን እንደዚህ አይነት ሰው አሁን ኤክስኪዩዝ መደረግ አለበት ብላችሁ ታስባላችሁ? አሁን ቤዛ ሄድ ልጅ ይቅርታ አድርጋለት አብረው ብትቀጥል ደስተኛ የሚሆኑ ይመስላችኋል? አይመስለኝም እንዴት እንደዚህ አይነት ስህተት ይሰራል እንዴት እንደዚህ አይነት ቸልተኛ ይሆናል በእውነት ራሱን መጠበቅ ካልቻለ ማንን ሊጠብቅ ይችላል ለራሱ መሆን ያልቻለ ማንን ሊጠብቅ ይችላል የእውነቴን ነው የምላችሁ ማርክ በጣም የተሳሳተ የተሳሳተው ለምንድን ነው የሚጠጥ የጠጣውን መጠጥ ራሱ ከዋቅ አደባልቀው አቀላቅለውን የሰጡኝ ብሏል ና አሳዝኖኛል አልዋሻችሁ ምክንያቱም አንዳንዴ ምንድነው የበግ ለምድ የለበሱ ተኩላዎች አሉ ምንድነው ሌላቸው የሚፈልግ የእናንተን መከፋት የእናንተን ማጣት የእናንተን በጣም ይሁን እንዴት ልበላችሁ ሰላም የሚያደፈርስ ነገር ማየት የሚፈልጉ ሰዎች አሉ አሁን ማርክ ከቤዛ ጋር ደስተኛ ሆኖ ስላዩት ነው እሷን ሆን ብለው ለማለየት ይሄን ነገር ያደረጉት አሁን ቤዛ ይሄን ነገር እንዴት ነው አምና መቀበል የምትችለው ነው ምን አይነት ነውር ስራ ነው ግን ኢትዮጵያ ማለት ኢትዮጵያዊነት እንደዚህ ነው ይሄ ልጅ ምን አደረጋችሁ ትልቁ ጥፋቱ መጠጣቱ ነው አለ። አሁን ከሌሎች ሴቶች ጋር ደግሞ ሊጣላ ነው። ብዙ ሴቶች እንደነበሩ ተናግሯል። ሲጀመር አንድ ነገር ልንገራችሁ፣ ስለ ማርክ ልንገራችሁ። ይቅርታ፣ እወደዋለሁ፣ አከብረዋለሁ። ይኸው ባላሰበው ባልጠበቀው መንገድ ነው። በቃ ያሞኙት፣ ያጀዘቡት፣ ፎቶ ያነሱት፣ ቪዲዮ የቀረጹት፣ ለቤዛ የላኩላት ሆን ብለው ነው። እሱ ምንም ያቀደው ነገር የለም። እነሱ ግን አቅደው ተዘጋጅተውበት ከሆነ ክፍል ቆይተው የሆነ ክፍል ገብተው ነው እሱን ከተኛበት እንግዲህ። ባዶ ክፍል ነበር፣ ምንም ነገር የለም ምንም ነገር ግን ጥያቄ ልንገራችሁ ከአዲስ አበባ ቡታ ጅራ ሄዶ እናቱን ለማግኘት ቤተሰቡን ያውራ ይጫወት እሺ ጓደኞች የድሮ ሴት ጓደኞች ሊኖሩ ይችላሉ ያውራ ግን መጠጥ ቤት ሄዶ አብሯቸው ከጠጣ በኋላ ምን ለመሆን ነው ያሰበው አሁን አንድ ሰው የሆነ ነገር ሊጠጣ ከፈለገ ወይ ከሚወዳት ሴት ጋር ሊተኛ ነው ወይ ከምትወደው ወንድ ጋር ልትተኛ ነው አለቀ መጠጥ የሚገባበዙት ለዚህ ነው ከዛ ውጭ ምንም አዲስ ነገር የሚፈጠር ነገር ነው። ይሄንን እንዴት ቀድሞ አላሰብም? እንዴት ነው ቤዛ እዛ ጋር ቁጭ ብላ ከሌላ ሴት ጋር ሲጠጣ ምሽቶ፣ ከዛ ሆቴል አልጋ ይዘው ያደሩበት ምክንያት አስቡት። የጠጣውን ምክንያት መጠጥ ራሱ አላውቅም ነው ያለው። በዚህ ልክ እንዝላል የሆነው ምን አስቦ ነው? ምን ሆኖ ነው? ግን ቀን ሲጥል ፈራጁ ብዙ ነው እንዳይባል፣ እኔም መፍረድ አልችልም በሱ። ቤዛን ግን መናገር ያለባት ነገር ሁሉ የተናገረችው ትክክል ነች። አሳዝናኛለች። ጓደኛው ሳይቀር ማመን ያልቻለው በቃ እኔ እንጃ። በጣም በቃ እንዴት ልበላችሁ የወረደ ነገር ነው ይሄ ከሱ የማይጠበቅ ነገር። አሁን ከአንዷ ጋር አድሮ ቢሆንስ የሆነ ሰዓት ላይ እሷ ወጣ ሄዳ ቢሆንስ? አሁን ቤዛ ብዙ ነገር ታስባለች፣ ይሄ ቪዲዮ ካየችው። ማንም አሁን ክፍሉን ቆልፎ እንኳን ያልተኛ ልጅ ነው ገባችሁ? የሆነ ቦታ የሆነ ክፍል ሲይዝ ቢያንስ ቁልፉን ቆልፎ ይተኛ ነበር አይደለም? ይሄ ልጅ ግን ቁልፍም አልቆለፈም እንዳለ። በቃ ማደንዘዣ የተወጋ ነው የሚመስለው፣ ድንዝዝ ብሎ ተኝቷል ማለት ነው። ይሄ ልጅ ምን ሲያደርግ እንደነበር ከማን ጋር ምን ከስንት ሴቶች ጋር እንዳደረ አሁን ይሄን እንዴት ነው ማመን የምትችለው? ቤዛ ብቻ ያሳዝናል። አሁን እውነታውን የሚያውቁት አብረውት ሲጠጡ የነበሩት አብረውት እንጠጣ ሲሉት የነበሩ አብረውት ይህንን ነገር ሁሉ ያደረጉት ቤዛ ታቃታለች፣ ኦልሬዲ ልጅቷን ታቃታለች፣ የላከቻላት ልጅ ስለዚህ፣ ሄዶ ማናገር ነው የሚጠበቅበት። እውነታውን የሚያውቁት እነሱ ናቸው፣ ግን ለቤዛ ትልቅ ጠባሳ ጥሎባት ነው ያለፈው። በጣም ትልቅ። እንደኔ እንደኔ አሁን ይሄ ቪዲዮ በግልጽ የታየው ነገር ወይ ሲጣብ ይሆናል። እኔ እንጃ አላውቅም። እዚህ ጋር ምንም መፍረድ አልችልም። እና ማርክ ትልቁ ጥፋቱ ነው ብዬ የማስበው ከሴት ጋር መጠጥ ቤት መሄዱ በቃ አንደኛ። ሁለተኛ ነገር ደግሞ መስከሩ። የሰው ልጅ አንዱ ሁለት ሊጠጣ ይችላል፣ ሶስት። ይሄ ሁሉ ጠጥሶ ራሱን እስኪሰት ያስጠጣው ነገር ምን ቢመጣ ነው ማለት? የሚዲያ ሰው ነው፣ የተማረ ሰው ነው፣ ወጣት ነው። በዚህ ልክ መንዘላዘል ምን ማለት ነው? የእውነት እስኪ በእናንተ ቦታውናቸሁ አስቡት ይሄንን ነገር የእናንተ ፍቅረኛ ቢሆንስ የእናንተ ጓደኛ የእናንተ ባል ቢሆን ይህንን ነገር ያደረገው ምን አይነት መልስ ይኖራችኋል እናንተ በቤዛ ቦታ ሆናችሁ እስኪ ይህንን ነገር አሳዝኖኛል ሲያለቅስ በቃ ግን አሁን ይሄ ሁሉ ቀንም ላለመናገር የፈራውም ይህንን ፈርቶ ነው እርግጠኛ ነኝ እንጂ ሳያቋቆርቱ አይደለም ደግሞም ለነገሩ ቪዲዮ እንደተቀረፀም አላውቅም ነው ያለው ብቻ ተጫውተውበታል ጓደኛውን መምረጥ ካልቻለ አብሮት የሚለው ሰው ማን እንደሆነ ካላወቀ አብሮ ያለውን ማንነቱን ካላወቀ አሁንም ከነገ ወዲያም ሕይወቱም አደጋ ላይ ነው። እውነት ለመናገር በዚህ ልክ የሚፈዝ በዚህ ልክ የሚደነዝዝ ከሆነ አስቸጋሪ ነው። በየዋህነቱ ተጫወቱበት። ማርክ እኮ ምንም የማያውቅ የዋህ በጣም ምስኪን ልጅ ነው። በእውነት ነው የምላችሁና፣ እኔ እንጃ አላውቅም። ቤዚቲ ደግሞ ዛሬ እንግዲህ ለጓደኛው እንደምንም ብላ ይህንን የሚስጥር አውጥታለች። እኔ አላውቅ። ምን አይነት ቃል ያጠናት ይሆን? ምን አይነት ተናግራለች? ከዚህ በኋላ ብራ ይሆን እርግጠኛው የምነግራችሁ ነገር። ምክንያቱም እኔ ካወጣሁት ነገራቱ እሱ ቀድሞ እስኪያስረዳኝ ይፈልጋለሁ፣ እንዲያስረዳኝ ብላለች። እሱ ደግሞ ቪዲዮ ሲቀረጽም አያውቅም፣ ፎቶ እንደነበረም አያውቅም፣ የት እንደነበረም አሁን ነው ትዝ ያለው። ራሱ ያኔ መጠጣቱን ራሱ አሁን ነው ትዝ ያለው። ይህንን ቪዲዮ ሲያይና በጣም ያሳፈራል። አላውቅም፣ ማርክ ከባድ ፈተና ውስጥ ነው የገባው ከባድ መቀመቅ ውስጥ ነው የገባው። በጣም በቃ ለሰው እንዲህ ብለ የማታስረዳው ነገር እኔ እንጃ። ምን ቤዛ በዚህ ልክ ይቅርታ ብለው አብረው ትሆናለች ጥያቄ ምልክት ነው። ከዚህ በኋላስ ሰው ሲሰ ለምንድን ነው የሚጠጣው? ሰው ሲጀመር የሚጠጣ ሁለት ይጠጣ ችግር የለውም ኖርማል ነው፣ ወጣት ልጅ ነው። ግን እንዲህ ራሱን እስኪስት መጠጥ ከክፍሉ ሰው ገብቶ በሩን ከፍተው በዚህ ልክ እየነካችው፣ እያገለባበጠችው የማያቅ ሰው ራሱን የሳተ ሰው ነገስ ምንድን ነው እንትኑ በጣም ነው የሚያሳዝነው። የእውነት ነው የምላችሁ። በዛ ላይ ደግሞ ደጋግሞ ነበረ ቡታጅራ ሲሄድ የነበረው። አስቡት፣ ቤዛ ውስጥ ምን አይነት ነገር እንደነበረ፣ ለስንት ጊዜ እንችለው እንደነበረ አስቡት። እረ በጣም ያሳዝናል። ግን ሳናይ ሳታዩ አትፍረዱ። በእውነት ነው የምላችሁ። አንዳንዴ ሰዎችን ከእንባቸው ጀርባ የሆነ እውነት አለ። የእውነት ቤዛ እንደዛ ስታለቅስ በቃ እኔ የሆነ ነገር ማለ ትክክልናት በቃ በዚህ ልክ በውሸት ልታለቅስ አትችልም። በወሬም ልታለቅስ አትችልም። ያየችው ነገር አለ ብዬ ነበር። ይሄው የታየው ነገር ይሄ። ቡድኑ የወጣው ሰው ግን በዚህ ልክ ጨካኝ ይሆናል? የሰውን ህይወት ለማመሰቃቀል ደህና ቦታ የደረሰ እያልን ደህና ተግባቦ ከቤዛ ጋር ደህና ኑሮ ሊኖሩ ነው ስንል እያቸው ምን እንዳደረጉ እጅግ በጣም ያሳዝናል። በጣም በጣም